ሰላም፣ ጠና ስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላቸዋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሰ ዜናዎችን ነው። የመከላከያ ከፍተኛ አመራር ፋኖን ተቀላቀለ። በጎንደር ጠንካራ ውጊያ በመካሄድ ላይ ይገኛል። ኦነግና ኦፌኮ ለምርጫው አንሳተፍም ሲሉ ገለጡ። የጋምቤላ ፖሊሶች በታጣቂዎች ግድያ ተፈጸመባቸው። ህወሓት ማስጠንቀቂያ ደረሰው። የኢትዮጵያ አየር መንገድም አውሮፕላኖችን ሊገዛ መሆኑ ገለጠ። ፍርድ ቤቱ ታየ ደንደአን ወደ ማረሚያ ቤት እንዲሄድ ትዕዛዝ አስተላለፈ። ፌስታል መያዝ በሕግ የሚያስጠይቅ አዋጅ ወጣ። ጠቅላይ ሚኒስትሩም ቃለ ምልልስ ሊያደርጉ መሆኑ ተገለጠ። ለከንቲባ አዳነች የተሰጠው ሽልማት እኔን አይመለከተኝም አለ ፓርቲው። ኢትዮጵያን ኤርትራ ኢትዮጵያ ኤርትራን አስጠነቀቀች። አሜሪካም በይፋ ይቅርታ ጠየቀች። የኢትዮጵያን ሲኖዶስም ወገዘ። ሄሜቲም በኤርትራ ላይ ዛቱ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። የመከላከያ ከፍተኛ አመራር ፋኖን መቀላቀሉ ታወቀ። የ50 አለቃ ጌታ ሰውሽተይ ነው ምዕራብዝ አምስተኛ መካናይዝድ ቢኤም እና መድፍ አስተኳሽ ኦፒ ኃላፊ የሆነው ወደ አማራ ፋኖ ብሔራዊ ኃይል ክፍለ ጦሩን መቀላቀሉ የተገለጸው አንሙት የያዛቸው ብርጌድ አማራ ፋኖን በተቀላቀለበት ጊዜ በተለይም ለአማራው ህዝብ አይደለም ልንዋጋ የመጣ ነው። ልንዋጋ የነበረው በሀገር ላይ በጠላት ላይ በሚነሱ ጦርነቶች እንደሆነ አውቅ ነበር መከላከያ የተቀላቀልኩት። ይሁን እንጂ ዛሬ በህዝብና በወገን በራሴ ወገኖች ላይ የሚደረገው ግፍና ሌላ በደል እያየሁ መቀጠል ስላልቻለኝ አለብኝን ኃላፊነት ትቼ ፋኖን ተቅላቅ ያለው ሲል እንዲህ ተናገረ። አይ ተቋሙ በነገራችን ላይ ሁሉም ነገር በጣም ከባድ ነው። ዝሮ ዝሮ መጀመሪያ ለሀገር ብለን ገብተናል። ዳር ድንበር ለመጠበቅ ህዝባችን ለመጠበቅ ብለን በፖለቲካ ምክንያት ገብተናል። ስና አሁን ያለንበት ደረጃ እንኳን ለህዝብ ይቅርና ለኛም አልሆነ። መንግስት ማለት ነው ራሴ እንደተረዳሁት ከሆነ መንግስት ለራሱ ወንበር ለማራዘም ካልሆነ በስተቀር እያንዳንዱ አባልና የድሃ ልጅ ነው እንጂ የሚያልቀው። አሁን ምንም ወይም ለከፍተኛ አመራር ወይም ለጄኔራል ካልሆነ በስተቀር ያለ አመራር፣ አሁንም ቢሆን ሌላም እየከዳ ነው ያለ። አሁንም አሁን የሚመጡ ልጆች አሉ ከኔ በፊትም ሲወጡ የነበሩ ልጆች አሉ አ ስለዚህ እኔ እስካሁን ያገኘሁበት የለም። እኔ ለሀገሬ ለህዝብ ብዬ ገብቼ ነበር፣ ግን አሁን ሳየው ፖለቲካው በጣም ያስጠላል ማለት ነው። የምታየው ህዝብ እየተጨፈጨፈ ነው ያለ፣ እየታረደ ነው ያለ፣ በየሸለቆ እየተገደለ ነው ያለ። ስለዚህ የፖለቲካ አስጠልቶ እኔ ደግሞ ወደዚህ ብመጣች እያለሁ ህዝቤን ሀገሬን፣ እዚህ ሆኜ ተቋሙን ለማገልገል ወደፋ ነው ተቀላቅያለሁ ማለት ነው። በአማራ ፋኖ የሚደረገው በተለይም መከላከያ መግባት ነገር አሁንም ጠንክሮ መቀጠሉ ነው የታወቀው። በተለያዩ የአማራ ግዛቶች የሚደረገው ተጋድሎ ጠንክሮ ቀጥሏል። ጎንደር የጎንደር ጠንካራ ውጊያ በመደረግ ላይ እንዳለ መረጃዎቹ አመላከቱ። የዘውዱ ሾው ሚዲያ እንደደረሰው ዘገባ ከሆነ ግን በአሁኑ ሰዓትም ከትላንትና ጀምሮ ከፍተኛ ጠንካራ ውጊያ በጎንደር እየተካሄደ እንዳለ ታውቋል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና አዲስ የተደራጀው ዳግማዊ ቴዎድሮስ አንደኛ ኮር በጎንደር ኮማንዶ በላይ የተሰኘ ንዑል ኦፕሬሽኑን መጀመሩ ነው የታወቀው። የዘመቻ ቋራ ቃል ኪዳን አካል የሆነው ንዑስ ልዩ ኦፕሬሽን እየተደረጉ ያሉ ጠንካራ ውጊዎችን አሁንም ጠንክሮ ቀጥሎበታል። የአማራ ፋኖ ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር የጎንደር በጋሻው ክፍለ ጦር ነው። የጎንደር ብርጌድ፣ የቃኘው ብርጌድ፣ የአጼ ፋሲለደስ ብርጌዶች በጥብረት በመሆን ጎንደር ከተማ ምስራቅ አቅጣጫ ዘልቀው በመግባት ከንጋቱ 11 ሰዓት ጀምሮ ብርቱ ውጊያ በማድረግ የጠላትን ምሽግ እየሰባበሩት እንዳለ ተገልጧል። መረጃው እስከደረሰበት ድረስ ሰብአዊ፣ ቁሳዊ ኪሳራ የደረሰበት ሲሆን በከተማው በጥብቅ ጥበቃ ስር የሚገኘው የአገዛዙ ሹሞቹም እየራዱ እንደሚገኙ ነው የታወቀው። በጎንደር ከተማ ደቡብ አቅጣጫም የአጼ ቴዎድሮስ አይሮፕላን ማረፊያ አቅራቢያ ብርኋላ የተባለ የጠላት ምሽግም በማፈራረስ በጥልቀት ለመግባት እየተዋጋ የሚገኘው የአማራ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴድሮስ አምስተኛ ኮር የተጋድሎ ብርሃኑ አካል ብርጌዶች መሆናቸው ታውቋል። በዚህ የጎንደር ከተማ አስር ጠዳ ክፍለ ከተማ እየተደረገ በሚገኘው ተጋድሎ የኦህዴድ ብልጽግና ኃይል ታጣቂዎች በጀግናው ሰራዊቱ ብርቱ ክንድ እየተደቆሱ መሆኑ ነው የተገለጠው። በጎንደር ዙሪያ ወረዳ አዳሩን ማክሰኝት ከተማ ጠላት ደምሶ ሰብሮ በመቆጣጠር የወረዳውን ፖሊስ ጣቢያ በመስበር ከሰባ በላይ የግፍ እስረኞችን ማስለቀቅ የቻለው የአማራ ብሔራዊ ኃይል ጎንደር ቀጠና የዳግማ የተደረሰ አምስተኛ ኮር የጥቁር አንበሳ ክፍለ ጦር አሁንም ከተማዋን በመቆጣጠር ቀሪ ተልኮቹን በመፈጸም ላይ የሚገኝ ሲሆን በጎንደር ከተማ አርባ ኪሎ ሜትር የተወሰደው ስኬታማ ኦፕሬሽን በተለይ በጠላት ላይ እጅግ ከፍተኛ ድል መጎናጸፉ ነው የተገለጸው። በአምስተኛ ኮር የመብረቅ ሻለቃ አፋኖ ውቤ ክፍለ ጦርም በዴ ጎንደር ዞን የሊበን ከምከም ወረዳም አዲስ ዘመን ከተማ ዘልቀው በመግባት ነው በከተማው መሽገው በሰራዊቱ ላይ እየተገረፈ ከፍተኛ ድልም እየተገኘ የሚገኘው ብለውታል። በተለይም እየተደረጉ በሚገኙት ኦፕሬሽኖች በጎንደር ባሕር ዳር ዋና አውራ ጎዳና ላይ የሚገኙ ከተሞችም የሚደረጉ በመሆናቸው ሕብረተሰቡ በከተሞቹና ጥቁር አስፋልት መንገዶችን ጥንቃቄ እንዲያደርግም አሳስበዋል። አገዛዙ በጎንደር ከተማ ያሰባስባቸው የፖለቲካ ሻጥረኞች፣ አስገዳዎች፣ ሰልፈኞችን የአደባባይ ትርኢትን የማይቃወም ከሆነ ህዝባችን ከእንግልት ለመታደግ ሲባል በየትኛውም ቦታ እና ሰዓት አስፈላጊው እርምጃ አጠራክረን የምንወስድ መሆኑ ሊታወቅ ይገባል ሲሉ ፋኖ መግለጫቸውን ከስፍራውም ልከዋል። የውጭ ዜጎች ቋሚ ንብረት ባለቤት ለማረጋገጥ ለህዝብ ተወካዮች ምክር ቤት የቀረበው ረቂቅ አዋጅ እየተነሱ ክርክሮች በርካታ መሆናቸው ተገለጠ። የውጭ ሀገር ዜጎችን በትንሹ ከ150 ሺህ ዶላር ይዞ ወደ ኢትዮጵያ መምጣት ከቻሉ የቋሚ ንብረት ባለቤት መሆናቸው የሚያስችለው ረቂቅ አዋጅ መዘጋጀት ሆኖ የተገለጠው ረቂቅ አዋጩ የውጭ ዜጎችን በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበት በአግባብ ለመደንገግ የወጣ ረቂቅ አዋጅ የሚል ስያሜም ተሰጥቶበታል። ረቂቅ አዋጁ የውጭ ዜጎች መሬት ወይም የቤት ባለቤትነት ሲሆኑ የሚኖራቸው መብትና ግዴታ ከኢትዮጵያ ጋር እንደማይለያይ ይደነግጋል። የፌትሪ ህገ መንግስት በአንቀጽ አራት ንዑስ ቁጥር ሶስት የገጠርም ሆነ የከተማ መሬትን የተፈጥሮ ሀብትን ባለቤት መሆን የሚያስችሉ መንግስት ህዝብ ብቻ መሆናቸውንም ይደነግጋል። በተጠቀሱት ህገ መንግስታዊ ድንጋጌዎች አጠቃላይ ነባራዊ ሁኔታ ላይ የተለያዩ የህብረተሰብ አካላቶች ፖለቲከኞችና ምሁራን ስጋታቸውንና ይሁንታቸውን በመግለጽ በመከራከር ላይ መሆናቸው ታውቋል። ረቂቅ አዋጁ የቀረበበት የህዝብ ተወካዮች ምክር ቤትም ይህንኑ ጉዳይ ለህዝብ ተወካዮች ምክር ቤት አቅርቦ በማወያየት መሆኑም ታውቋል። አምባሳደር ዲና ሙፍቲ ኤርትራ ጦሯን ከትግራይ እንድታወጣ ዓለም አቀፍ ጫናም እንዲደረግባት ጥያቄ አቀረቡ። የውጭ ጉዳይ ሚኒስትሩ ቃል አቀባይ፣ የህዝብ ተወካዮች ምክር ቤት የውጭ ግንኙነት የሰላም ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ ናቸው። የኤርትራ ጦር በኃይል ከያዛቸው ከኢትዮጵያ በተለይም የትግራይ ግዛት በአስቸኳይ ለቆ እንዲወጣ ዓለም አቀፍ ማህበረሰቡም ጫና እንዲያደርግ ጥሪያቸውን ያቀረቡት ይህ መፈጸም ይገባዋልም ነው ያሉት አምባሳደር ዲና ሙፍቲ የታጠቁ ቡድኖች ቅጥቅጥ የመደገፍ እንቅስቃሴ ከፍተኛ ዋጋ እንደሚያስከትል አስጠንቅቀው፣ ይህ ድርጊት በቃላት ከሚገለጸው ድጋፍ የከፋ መዘዝ እንደሚያስከትልም አክለው ተናግረዋል። በተጨማሪም አምባሳደሩ በ14ተኛው በ34ተኛው የኤርትራ ነፃነት ክብረ በዓል ላይ ፕሬዚዳንት ኢሳያስ አፈወርቂ ያደረጉት ንግግርንም ተችተውታል። ፕሬዚዳንቱ ኤርትራውያንን ከነፃነት በኋላ ስላገኟቸው ለውጦች የመጠቀስ ፍላጎት ሞራልም የላቸውም ሲሉ ነው የተናገሩትም። በተለይም ፕሬዚዳንት ኢሳያስ ንግግራቸውን እለቱን በማይወክሉና በማይመለከቱ የጎረቤቶች ሀገራትም ውስጥ ጉዳይ ጂኦፖለቲካዊ ላይ በማተኮር እንደፈጸሙ ገልጸዋል። ንግግራቸው በቂ እውቀት ላይ ያልተመሰረተ እንደነበረም ትችታቸውንም አስፍረዋል። ከደቂቃ በላይ በወሰደው ንግግራቸው ስለ ኤርትራ ሀገር አንድም አምስተኛ ያህል እንኳን ሳካቱ ማጠናቀቃቸው ተገቢነት የሌለው ነው ሲሉ አምባሳደር ዲና ሙፍቲ ተችተዋል። የፖለቲካ ፓርቲዎች የጋራ ምክር ቤት ለከንቲባ የሰጠውን ሽልማት ፈጽሞ እኔን አይወክልኝም አለ ኢሃፓ። ኢሃፓ አባል የሆነበት አዲስ አበባ የ ፖለቲካ ፓርቲዎች የጋራ ምክር ቤት ነው። ግንቦት 5 2017 ዓ ም ለከተማዋ ከንቲባ አዳነች አበቤ የሰጠውን ሽልማት ፓርቲው እንደማይወክለው በጥብቅ አሳውቋል። ፓርቲው በጋራ ምክር ቤት በኩል ከንቲባዋ ጋር ውይይት እንዲያደርግ ያስገነዘባቸው አንገብጋቢ ህዝብ ጥያቄዎች ወደ ጎን በመተው የጋራ የኢህፓን የአዲስ አበባ ቅርንጫሰፍ ቤት ቀድሞ ሳይመክርበትና ምክር ቤቱ ለከንቲባዋ ሽልማት መሰጠቱን ነው ያወገዘው። ይህ እኛን አይመለከተንም፣ ተገቢነት በሌለው መልኩ ነው ይህ የተፈጸመው ሲል ነው ኢህአፓ የተቃወመው። ሽልማቱ ከመኖሪያ በግፍ ለተፈናቀሉና የቤት ባለቤትነት ለተነጠቁ የከተማ ህዝብ የመበደል በደል መሆኑንም ፓርቲው አስታውሷል። የጋራ ምክር ቤቱ ከተቋቋምበት ዓላማ ውጭ በተደጋጋሚ የገዥውን ፓርቲ ርካሽ ዓላማ ሲያራመድም ተስተውሏል ያለው ኢህአፓ የጋራ ምክር ቤቱ በተቋቋመበት ዓላማ መሰረት ነፃነቱን ጠብቆ እንዲጓዝ ማሳሰቡንም አሳውቋል። ይህ በፍጹም ሊሆን የማይገባ ጉዳይ ነው ሲል ነው የተቸው። እናት ፓርቲም አቶ ታየ ደንዳአ ከእስር እንዲፈቱ ጥያቄ አቀረበ። በትናንትና ዕለት ይቅርታ ከቤታቸው በፀጥታ ኃይሎች ተወስደው የታሰሩት የቀድሞ የሰላም ሚኒስትር ዴታ አቶ ታየ ደንዳአ በመንግስት ያለ ቅድመ ሁኔታ እንዲፈቱ እናት ፓርቲ ጥያቄውን አቅርቧል። አቶ ታየ እስር የተዳረጉበት የመግለጽ ነፃነት ለመገደብ ከመፈለግ ጋር የተያያዘ እንደሆነ ነው ፓርቲው የገለጸው። መሆን የማይገባው ነው እንደዚህ አይነት ውሳኔዎች ተገቢነት የላቸውም ሲል በመግለጫው አሳውቋል። የፌዴራል ከፍተኛ ፍርድ ቤትም የአቶ ታየ ደንደአ የዋስና መብት በማንሳታቸው ክሳቸው በማረቢያት ሆነው እንዲከታተሉ ትናንት የሰጠውን ትእዛዝም ተቃውሞታል። ይህ ተገቢነት የሌለው ነው በነፃነት የሚታገሉትን አካላቶች መብታቸው ሊጠበቅ ይገባልም ሲል አሳስቧል። የትግራይ ኦርቶዶክስ ቤተክርስቲያን አባቶች ሲኖዶስን ውሳኔ በጥብቅ ተቃወሙ። የትግራይ ኦርቶዶክስ ቤተክርስቲያን አባቶች ናቸው በአወዛጋቢው ደቡብ ትግራይ በማይጨው አገረ ስብከት ስር ሲተዳደሩ የነበሩ አላማጣ፣ ኦፍላ፣ ዳታ እና ጨርጨር ወረዳዎችን እንዲሁም አላማጣና ኮረም ከተሞችን ራሱን የቻለ አገረ ስብከት እንዲሆኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ በቅርቡ ውሳኔ ማለፉን መቃወማቸውን ገልጸዋል። ይህ መሆን የሌለበት ነው ሲሉ ነው ያሳወቁት። አገረ ስብከቱ የሚቋቋመው ለዞኖች ብቻ መሆኑን የጠቀሱት የክልሉ አባቶች ውሳኔው የአማራን እና የትግራይን ህዝቦች ቅራኔ ውስጥ እንዲገቡ የሚያደርግ ነው በማለት ነው ውድቅ ማድረጋቸውን የተዘገበው። ይህ ሊሆን አይገባም፣ በቤተ ክርስቲያኒቷ ጣልቃ ገብነት ስራ ውስጥ ገብታለች ሲል ጠቅሷል። የሲኖዶስ ውሳኔ የትግራይን ጊዜያዊ አስተዳደር በሚጥስና የግዛት መስፋፋትን ለማካሄድ የታለመ ነው በማለትም የሃይማኖት አባቶች እንደየፈርጇቸው ተገቢነት የሌለውና ስህተት ውስጥ የገቡ ናቸው ሲሉም ተችተውታል። ይህ ሊስተካከል ይገባል። ሲኖዶሱ ይህንን ውሳኔ ማስተላለፍ አልነበረበትም ሲሉም ነው የተቃወሙት። ምርጫ ቦርድ በጋዜጣዊ መግለጫው ቀጣዊ ምርጫ ዲጂታል እንደሚያደርግም አሳውቋል። የብሔራዊ ምርጫ ቦርድ ሊቀመንበር ሜላት ኃይሉ በመግለጫቸው እንደገለጹት ከሆነ አሁን በቀጣይ የምናደርጋቸው ምርጫዎች ዲጂታል ይሆናሉ ሲሉ ነው አሳወቁት። በተለይም ሰባተኛው ሀገራዊ ምርጫ ካለፉ ስድስቱ ለየት ያለ እንደሚሆን ገልጸው ከመራጮቹ ምዝገባ ጀምሮ እስከ ድምፅ መስጠት ድረስ በዲጂታል ስርዓት ለማከናወን ዝግጅት እያደረጉ መሆኑን አክለው ተናግረዋል። ይህ ተደራሽነት፣ ውጤታማነትና ግልጽነት ለማስፈን እንደሚረዳ ይጠቀሙ እንዲንቀሳቀሱ ሊቀመንበሯ የምርጫ ታዛቢዎች በኦንላይንም እንደሚታዘቡ መግለጻቸውን አሳውቀዋል። እንደከዚህ ቀደሙ የሚሆኑ ጉዳዮች አይኖርም ሲሉም ነው የገለጹት። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ቴሌቪዥን ጋር በተለይም በሀገሪቱ ተጨባጭ ሁኔታ ላይ ቃለ ምልልስ ሊያደርጉ መሆኑ ተገለጠ። በዛሬው ዕለት ጠቅላይ ሚኒስትሩ ምን እያወራሉ? በተደጋጋሚ ጊዜያቶች በራሳቸው ሶሻል ሚዲያ ላይ የሚገልጹልንን ለመድከም ካልሆነም ሲሉ አንዳንዶቹ ገና ቃለ ምልልሱ ሳይቀርብ ትችት እየቀረበበት ነው። ጠቅላይ ሚኒስትሩ በኢትዮጵያ ጉዳይ ላይ ያላቸውን አቋምና እንደውም ለኢትዮጵያ የሚያስቧቸውን ጉዳዮችና ኢትዮጵያ ለእሳቸው ምን ማለት እንደሆነችም ጥያቄም ቀርቦላቸዋል። በሚስጥር ኢትዮጵያዊነት ለርሱ ምንድን ነው? ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው፣ ሲከፋን ሳይመቸን ሲቀር ህልሞቻችን ሲጨነጋገፉ የምንተው የውረት ጉዳይ አለ። ዛሬ ላይ ሆነን ትናንትናችንን የምናይበት መነጽርስ የተስተካከለ ነው? ትናንትን ማየት የሚያስፈልገው ለፍርድ አደ ትናንትን ማየት የሚያስፈልገው ለመማር ጠቅላይ ሚኒስትሩ በዛሬ ዕለት ከዚህ ቀደም የተናገሯቸውን ደግሞ እንደሚናገሩ ነው የተጠበቀው። ይህ በእንዲህ እንዳለ በመደመር ትውልድ መጽሐፍ ሽያጭ ገቢ የተገነቡ ስቴዲዮሞች መኖራቸውም ተገለጸ። በተለይም በጠቅላይ ሚኒስትር አብይ አህመድ የመደመር ትውልድ መጽሐፍ ሽያጭ ገቢ በሶማሌ ክልል ጎዴ፣ ደገሃቡር፣ አራርሶ እና ጅጅጋ ከተሞች አራት መለስተኛ ስቴዲዮሞች እየተገነቡ መሆኑ ነው የተገለጸው። በመጽሐፉ ሽያጭ ዋጋ ብለውታል። በተለይም የግንባታ አፈጻጸም ሰማንያ በመቶ መድረሱን የሶማሌ ክልል ርዕሰ መስተዳደር ጽፈት ቤት እና የካቢኔ ጉዳዮች ኃላፊ ሁሴን ቃሲም ገልጠዋል። ጠቅላይ ሚኒስትሩ የጻፏቸው መጽሐፎች ለእንደዚህ አገልግሎት እውን የዋሉበት ምን አይነት ዋጋ አውጥተው በመሸጣቸው ነው ሲሉም ብዙዎቹ ተገቢነት የሌለው የሀገሪቱን ገንዘብ አውጥተው መልሰው ጠቅላይ ሚኒስትሩ የሸጧቸው መጽሐፎች ብሎ መናገር ተገቢነት የሌለው ነው ሲሉ ይህንንም ትችተውታል። በሶማሌ በኩል የተደረገውን መግለጫ በተመለከተ ለእንጀራ ለዳቦና ለተለያዩ ሸቀጣ ሸቀጥ እቃዎች መጠቅ ላይ የሚውለው የእንጀራ ብሩን ፕላስቲክ ይዞ መገኘት ከሁለት ሺህ እስከ አምስት ሺህ ብር የሚያስቀጣ አዋጅ ጸደቀ። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከሁለት ሺህ እስከ አምስት ሺህ ብር የሚያስቀጣው አዋጅ ነው። ዜጎች በማያውቁት ጉዳይ ለቅጣት የሚዳርገው የሚል ትችት ከምክር ቤቱ አባላትም ቀርቦበታል። ይሁን እንጂ ህጉ ጸድቋል። የህዝብ እንደራሴዎች ምክር ቤት የጸደቀውን የደረቅ ቆሻሻ አያያዝና እና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ነው ከሁለት ሺህ እስከ አምስት ሺህ ብር እንደሚቀጣ ህጉ የደነገገው ያመረተ ወይም ወደ ሀገር ውስጥ ያስገባ ለገበያ ያቀረበ ወይም የሸጠ ለንግድ ዓላማው ያከማቸ ወይም ይዞ የተገኘ ከአምሳ ሺህ ብር በማያንስ እና ከሁለት መቶ ሺህ ብር በማይበልጥ የገንዘብ መቀጮና ከአምስት ዓመት በማይበልጥ ጽኑ ሥርዓት ይቀጣል ይላል አዋጁ። እጅግ አስደንጋጭ ጉዳይ ነው። ብዙዎቹ ይህንን ከመወሰናቸው አስቀድሞ ሌላስ መፍትሄ አምጥተዋለይ በሚል ይጠይቃሉ። የውሃ መስኖ፣ ቆላማና አካባቢዎች ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አወቀ አመዴ ዶክተር የአዋጁ ይዘት በንባብ ካቀረቡ በኋላ የምክር ቤቱ አባላቶችም ጥያቄ አቅርበውበታል። የምክር ቤቱ አባል አለሙ ጎንፋ ዶክተር ህዝባቸው በፕላስቲክ እቃ ይዞ ወደ ቤት ከገባ ይጣለው ወይስ መልሶ ለአካባቢው ጥበቃ ያስረክብ የሚል ጥያቄም አንስተዋል። አክለውም የምናመርተው የፕላስቲክ ውጤት ዳግም እንድንጠቀምበት የሚያደርግ ቢሆን አይሻልምን? ለምንድን ነው ይህ ቅጣት የሚጣለው ሲሉም ጠይቀዋል። በተለይም የአዋጁ ይህ ይዞ የተገኘ እንዲቀጣ የደነግገው ህዝባችን የዚህ ግንዛቤ ይኖረዋል ወይ የትኛው ውስጥ ፕላስቲክ እንደሆነ የመለየት ግንዛቤ አለ ወይ ሲሉ ጥያቄያቸውን አንስተዋል። ለጥያቄያቸው ምላሽ የሰጡት የውሃ መስሎ ቆላ አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አወቀ ዶክተር ለአንድ ጊዜ ብቻ አገልግሎት ላይ የሚውሉ ፌስታሎች ዝቅተኛ ማህበረሰብ ክፍል ስለሚጠቀምባቸው ቅጣቱ ያን ግንዛቤ ውስጥ ያስገባ ነው ብለዋል። ለምሳሌ ሲሉ ገልጻሉ። አንዲት አሮጊት ወይም ሽማግሌ የሁለት ብር ዳቦ የአስር ብር ገዝተው ሲሄዱ አምስት ሺ ብር ክፈሉ ሙሉ ቢባሉ ላይኖራቸው ስለሚችል ቅጣቱ ከአምስት ሺህ ወደ ሁለት ሺህ ዝቅ እንዲል ተደርጓል። ይህም የህብረተሰቡን የመክፈል አቅም ግንዛቤ አስገባ ነው ሲሉ ነው ያስረዱት። የፕላስቲክ ከረጢቱ ከቅጣቱ በላይ ሀገርን የሚጎዱ ናቸው እስከ መቶ ዓመት ድረስም አይ በሰብሱም ያሉት ምክትል ሰብሳቢው፣ ከዚህ አንጻር ቅጣቱ ሀያ ሰላሳ ሺህ ቢሆን ሀገርን ለማትረፍ ነው ሲሉ ተናግረዋል። ለህዝቡ ግንዛቤ ለመስጠትም ለመጨዋ ሐሙስ ጀምሮ የግንዛቤ ማስጨበጫ መድረክ ይካሄዳል ሲሉ ገልጸዋል። ዶክተሩም አዋጁ የፕላስቲክ ጫማዎችን የውሃ ክዳኖችን እና ወፍራም ፕላስቲክ ውጤቶችን አይጨምሩም ሲሉ ነው የተናገሩት። አቶ ታየ ደንደአ ወደ ማረሚያ ቤት እንዲወርዱ ትዕዛዝ ተላለፈ። የቀድሞው የሰላም ሚኒስትር አቶ ታየ ደንደአ ናቸው ዋስትና መብታቸው ተነስቶ ጉዳያቸው ማረሚያ ቤቱን እንዲከታተሉ የፍርድ ቤቱ ከፍተኛ ፍርድ ቤቱ ውሳኔ የሰጠበት አቃቤ ከዚህ ቀደም የተዘጉ ሁለት ክሶችን ጨምሮ መዝገቡን በፍርድ ቤት እንዲቀሳቀስም ጠይቋል። በዚሁ መሰረት ነው አቶ ታየ ደንደአ ለፍርድ ቤቱ የታዘዝኩትን መንገድ ልክ አይደለም፣ ኤሌክትሮኒክስ መገልገያዎችም ተይዘው ከጠበቃ ጋር ተማክሬ ማቅረብ ነበረብኝ ባላመት በማለትም ተከራክረዋል። ይሁን እንጂ ፍርድ ቤቱ ጉዳያቸውን በማረቢያ ቤት ሆነው እንዲከታተሉ ትዕዛዝ ሰጥቷል። የኢትዮጵያ አየር መንገድ ለአጭርና መካከለኛ በረራ ሊውሉ የሚችሉ ሀያ አውሮፕላኖችን ሊገዛ መሆኑ ተገለጸ። የኢትዮጵያ አየር መንገድ የሀገር ውስጥ በረራን ለማሳደግና በአገልግሎቱ የቆዩ አውሮፕላኖችን ለመተካት ሲል ነው አውሮፕላኖችን ለመግዛት ማሰቡን የአየር መንገዱ ስራ አስፈጻሚ የገለጹት አየር መንገዱ በርካታ አይሮፕላኖችን ገዝቷል። አሁንም ከሀያ በላይ የሚሆኑ አውሮፕላኖችን ለመግዛት ዝግጅቶቻችንን አጠናቀማል ስሉ ገልጸዋል። ስራ አስፈጻሚም ለግዢ ሶስት ሞዴሎች መታሰባቸውን ሲገልጹ

ኤ 220 እና የቦይንግ 737 ማክስ አውሮፕላኖች መሆናቸውንም ነው የገለጠው። ከእነዚህ ሞዴሎች ውስጥ የቦይንግ 737 ማክስ 7 አውሮፕላኖች እውቅና ያልተሰጠው ሲሆን ድርጅቱ ቦይንግ ለአውሮፕላኑ በዚህ ዓመት መጨረሻ እውቅና ለማግኘት እየሰራ መሆኑንም ገልጸዋል። አየር መንገዱ እያጋጠመ ካለው የሞተር እጥረት እየተነሳ የገጠመ መሆኑ ሲገልጽ፣ በሮርስ ሮሸርስ ሞተር እጥረት ሶስት ግዙፍ ቦይንግ 787 አውሮፕላን ጨምሮ ሌሎችም ከስራ ውጭ መሆናቸውን አክሎ ገልጠዋል። የህወሓት አመራሮች ትግራይን ወደ ሌላ ጥፋት ከሚያስገቡበት አካሄድ ይቆጠቡ ሲል ሳልሳዊ ወያኔ አሳሰበ፣ ማስጠንቀቂያ ሰጠ። የህወሓት አመራሮች ካለፈው ጦርነት ያላገገመችውን ትግራይ ዳግም ወደ ሌላ ጦርነት ከማያስገባ አካሄድ ይቆጠቡ ሲል ነው ተቃውሞውን ያቀረበው በትግራይ በተቃዋሚ ፓርቲ የሚንቀሳቀሰው ሳልሳዊ ወያኔ ትግራይ በትላንትና ሁለት ባሰራጨው መግለጫ እንዳለው ከሆነ ከኢትዮጵያና የኤርትራ መንግስታት ባህሪ እንዲሁም አካሄዱ ካለ የሚዲያ ዘመቻዎች በመነሳት ሲታይ ወደ ጦርነት እያመሩ መሆኑን መረዳት ይቻላል ያለ ሲሆን፣ እነዚህ በተለይ በጋራ በትግራይ ላይ ጦርነት ከፍተው የነበሩ ኃይሎች ዳግም ትግራይን የጦርነት አውድማ እንዳያደርጓት ከፍተኛ ስጋት አለኝ ሲል ነው የገለጸው። ይህ እንዳይሆን ህወሓት ጥንቃቄ ሊያደርግ ይገባል ሲል አስጠንቅቋል። የትግራይ ጉዳዮች አጀንዳዎች ያልሆኑት የህወሓት መሪዎች የትግራይን ካለፈው ጦርነት ጠባሳ ሳታገግም ወደ ሌላ ጦርነት የምትገባበት ፖለቲካ አካሄድ ከጀመሩ ቆይተዋል በማለት የከሰሰው ሳልሳዊ ወያኔ ትግራይ በተለያየ አቅጣጫ ተሰልፈው ትግራይን ወደ ጦርነት እየገፏት ያሉ ቡድኖች ከድርጊታቸው ይቆጠቡ ሲል ነው ያስጠነቀቀውን። ጋምቤላ። በጋምቤላ ክልል በታጣቂዎች በተፈጸመ ጥቃት ሁለት የፖሊስ አባላትን ጨምሮ ሁለት ሰዎች መገደላቸው ታወቀ። በጋምቤላ ክልል በኢታንግ ልዩ ወረዳ ማንነታቸው ባልታወቁ ታጣቂዎች ነው ከግንቦት አራት እና አምስት ሁለት ሺህ አስራ ሰባት ጀምሮ በተፈጸመ ጥቃት የፖሊስ አባላትን ጨምሮ ሁለት ሰዎች መገደላቸውና አንድ ሰው መቁሰሉን ገልጸዋል። በጋምቤላ ጊዜ ክልል በተደጋጋሚ ጊዜያቶች የሚደረጉት ግጭቶችና እንደዚሁም ደግሞ ሰዎችንና ንብረቶችን እያፈኑ ወደ መውሰዳቸውም ቀጥሎበታል። በተለይም በመጀመሪያው ጥቃት በኢታንግ ልዩ ወረዳ ፒንማላ ንዑስ ቀበሌ እሁድ ግንቦታ አራት ምሽት የስብከት ዝግጅት ታድመው ወደ ከተማ በሚመላለሱ ሰዎች ላይ የተፈጸመ ሲሆን በጥቃቱ አንድ ሰው ሲገደል ሌላ አንድ ሰው ደግሞ መቁሰሉ ምንጮቹ ተናግረዋል። ሁለተኛ ጥቃት ሰኞ ግንቦት 5 2017 ዓ ም በወረዳ በሚገኘው ፖሊስ ጣቢያ አቅራቢያ በማንነታቸው ያልታወቀው ታጣቂዎች ነው የተፈጸመው በፖሊስ ላይ በዚህም የአንድ ፖሊስ አባል ላይ በታጣቂዎቹ በተከፈተው ተኩስም ወንጀለኞቹ እርምጃ ወስደው መሄዳቸውን ተገልጧል። ፕሬዚዳንት ኢሳያስ ከነጻነት በኋላ ስላገኟቸው ለውጦች የመጥቀስ ሞራል እየሌላቸውም ተባለ። ህዝቡ እየፈጸመ ያለውን ችግሮች ከመቅረፍ ይልቅ በሌሎች ጉዳዮች ላይ ትኩረት መስጠታቸው ተገቢነት የለውም ነው የተባለው። ይህንን ማስተካከል እንዳለባቸው የተገለጸ ሲሆን በተደጋጋሚ ጊዜያቶች በኢትዮጵያ ላይ የሚሰጡ ውሳኔዎች ላይ አሁንም የኤርትራ መንግሥት ጥንቃቄ ሊያደርግ ይገባል ሲሉ በኢትዮጵያ ጉዳይ የሚመለከታቸው አካላቶች ማስጠንቀቂያቸውንም ሰጥተዋል። በፎከስ ኦን አፍሪካ ቃለ መጠይቅ ስለ ኢትዮጵያ የጤና ባለሞች ኑሮ ሁኔታ ለዓለም አቀፍ ሚዲያ ስታስረዳ የነበረችው ዶክተር ማሌት ጉሹ ገብረወልድ ከታሰረች ሁለት ሳምንታት ያለፋት መሆኑ ተገለጸ። እስካሁንም ድረስ በፍርድ ቤት ቀርባ ምንም የተባለችው ነገር የለም። በዚህ በተለይም በቤተሰቦቿ በኩል ከፍተኛ ችግር ውስጥ መግባቷ ነው የተገለጸው። ሀሳብም በነፃነት መናገር ሰብአዊ መብት ነው። ዶክተር ማሌት የስድስት ወር ህፃን ልጇ ትታ ነው በእስር ላይ እየተሰቃየች የምትገኘው ተብሏል። ፍትህ ለዶክተር ማሌት ፍትህ ለዶክተር ማሌት የሚል ጥያቄዎችም በህዝቦቹ በኩል እየቀረበ መሆኑም ተገልጿል። በተደጋጋሚ ጊዜያቶች መንግስት እየወሰደ ያለው እርምጃ አሁንም ትኩረት ሊሰጠው እንደሚገባም ተገልጧል። ኦነግና ኦፌኮ በቀጣይ ዓመት በሚደረገው ጠቅላላ ምርጫ ለመሳተፍ የሚያስችል አቋም ላይ እንዳልሆኑ ገለጹ። ኦነግና ኦፌኮ በተለያዩ አካባቢዎች የሚካሄዱትን ግጭቶች ብቻ ምርጫውን ላለማድረግ ምክንያት ሊጠቅሱ እንደሚችሉ በቢቢሲ በዘገባው አመላክቷል። ፓርቲዎቹ ከቦታ ቦታ ተንቀሳቅሰው ህዝባዊ ውይይትና የምርጫ ቀስቀሳ ማድረግ እንደማይችሉና መንግስት በከፍተኛ ጫና እንደሚያደርስባቸው ነው የተገለጹት። ከፍተኛ ጫና ውስጥ ነን ያለ ነው እንኳን ምርጫ ለማከናወን እኛ ራሳችን ችግር ውስጥ ነን ሲሉም ገልጸዋል። የኦፌኮ ሊቀመንበር ፕሮፌሰር መራራ ጉድና ነባር ችግሮች ሳይፈቱ ምርጫ ከተካሄደ አገሪቱ ወደ ባሰ ትርምስ ሲከታተል በማለት ማስጠንቀቃቸውም ታውቋል። በተደጋጋሚ ጊዜያቶች የሚደረጉ ግጭቶቻችን መፍትሄ አላመጡልንም ዛሬም ችግርና መከራ ውስጥ ነን ሲሉ ነው የተናገሩት። ይህ ሊስተካከል ይገባልም ሲሉ ገልጠዋል። ሄሜቲ በኤርትራ ላይ ዛቻ ፈጸሙ። የሱዳን ፈጥኖ ደራሽ ጦር መሪ

አሜሪካ ለቡርኪና ፋሶ መሪ ይቅርታ ጠየቀች። ቅሬታውን በአስነሳው ንግግር ዙሪያ ማብራሪያም ሰጠች። ይቅርታ ይደረግልኝም ብላለች አሜሪካ። ቀደም ሲል በቡርኪና ፋሶ ፕሬዝዳንት ካፕቴን ኢብራሂም በኩል ነው ዛቻና ሌሎች አላስፈላጊ ቋንቋዎችን መጠቀሟ የተገለጸው። አሁን ግን ዋና አዛዥ ጀነራል ማይክል ላይንግን የተሰጠው ይህ ይቅርታ ከቅሬታ አስነሽ ንግግራቸው ጋር ተያይዞ ማብራሪያም አቅርበዋል። ጀነራል ቡርኪና ፋሶን የመውረር ሳይሆን ለማዳን ነው የመጣ ነው ሲሉ በኬንያ የሰጡት አስተያየት በበርካታ የቡርኪና ፋሶ ዜጎች ቅሬታ ማስነሳቱ ይታወቃል። በዚሁ መሰረት አሁን ይቅርታ ይደረግልኝ ሲሉ ነው የተናገሩት። በግልጽ ሁኔታ አሁን ይቅርታ ጠይቃለሁ፣ የተደረገው ስህተቶች ተገቢነት የላቸውም ሲሉም አክለው ተናግረዋል። ክብራንት መልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾ አጫጭር ዜናዎች እነዚህ ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስከ አሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስቴ ነኝ። መልካም ጤና ስጥልኝ።